ካሉ ፕሮቴስታንቶች ሲያደርጉ ባይን አይቻሉ። ኦርቶዶክሶችም ምንድነው መነሳንስ ነው የምሉት የጣን እንትን የሚያደርጉ ስናዚህ፣ ነው መነሳን የጣን እንትን የሚያደርጉበት እሱን እያጨሱ ሲያደርጉ አይቻሉ። ሙስሊሞች መንዙማ ሲያሰሙ አላየሁ። ዛሬ ደግሞ ስለ ዋቄፈና እምነት እስኪ በጥቂቱ እንመልከት። ዋቄፈና የሚለው መጠሪያ ስያሜ መነሻ የሚሆነው ዋቃ የሚለው ነው። ዋቃ ማለት ፈጣሪ ወይም ደግሞ አምላክ ማለት ነው። ዋቄፈና ማለት ደግሞ በፈጣሪ ማመን ወይም ደግሞ ፈጣሪ ማምለክ ማለት ነው። ይህንን ከተመለከትን ዋቃ ማለት ደግሞ ማለት ምንድነው? በጊዜ ሂደት ከውጪ የመጡ የአብርሃም ሃይማኖቶች በኢትዮጵያ መስፋፋት ጀመሩ። አብዛኛው የኦሮሞ ህዝብም ወደ እስልምና፣ ወደ ክርስትና እምነት እምነቱን መቀየር ጀመረ። ደስ የባህል ውጥ የሚደረግበት አንድም የመሆን በዓል ነው ማለት እንደማንኛውም ሃይማኖት የራሱን ሃይማኖት በደንቡና ቀደም ሲል ውሃው ዳር ላይ ይሳፍራል ተብሎ ስለሚታሰብ እዛ ስፍራ ላይ ነው የሚከበረው ማለት ነው። ቱን ቀይሮ የተመለሰበት ግን አሁን እንደ ባህል ለው እየተከበረ ያለው ነው። አንዳንድ ሀሳቦች የሚ የእሱ አረዳዶች ማለት ነው። ግን አሁን እየተከበረ ያሉ ከበዓል የዘለለ ይመስለኛል። እና ህዝብ ኦዳ ሞርሞር በሚባል ኦዳ ስር የገዳ ሲስተምን ዘርግቶ አመጣቱና ምናምን እያሳየ ነው ነበር ሰላም! ሰላም! ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምንሰነበታችሁ? ውድ ቤተሰቦቻችን ከበዓል ዝግጅታችን ተመልሰናል። አሁን ወደ ጊዜያዊ ስቱዲዮችን ያለ ነው። ውድ ቤተሰቦቻችን ከዚህ በኋላ የምንሰራው ቱር ቪዲዮዎች ላይ የተለያዩ ባህል ላይ እና የተለያዩ መስህቦች ላይ ነው የምንሰራውና እናንተም ቆንጆ ፕሮግራም እያዘጋጀን ነው። በቅርቡም ደግሞ አንድ የቲቪ ፕሮግራም እንጀምራለን። ሁላችሁም በጉጉት ስትጠብቁ ዘንድ በአክብሮት ግብዣችን ነው ሰሞኑን የሚከበረው የኢሬቻ በዓል አለና የኢሬቻን በዓል በማስመልከት ቆንጆ ዝግጅት ለእናንተ አሰናደናል። ውድ ቤተሰቦቻችን ኢሬቻ እንዴት ተከበረ፣ እንዴት መጣ የሚለውን ነገርን ደግሞ አንዳንድ ምልከታዎችና ሃይማኖታዊ ነው፣ ሃይማኖታዊ አይደለም የሚሉ ምልከታዎችን ለእናንተ የምናሰናዳቸው ነ ውድ ቤተሰቦቻችን ይቻናል ለብዙ ስደት ላይክ ሼር ሰብስክራይብ በማድረግ አጋርነት ግለጹ እስቲ አንዳንድ ቪዲዮዎችን እንመልከትና ስለ እሬቻ በዓልም ስለተለያዩ እሬቻ ላይ ስለሚከናወኑ ክንውኖች ከዚህ ቪዲዮች ሁላችንም እንረዳለን ብዬ አስባለሁ። ውድ ቤተሰቦቻችን አንድ ቪዲዮ ረጋብዛችሁ ወደ ቪዲዮ። ይሄ እሬቻ በዓል ምን ዓይነት በዓል ነው? ታሪካዊ አመጣጦስ ምን ይመስላል? ይህንን ለመመለስ ብዙ ሺህ ዓመታት ወደኋላ ልመልሳችሁ እንደ ኦሮሞ ሕዝብ አርጋዴጌቲ ወይንም አፈታሪክ ከሆነ የሙሉ ታሪኩ ነውና በፊት የኦሮሞ ሕዝብ ኦዳ ሞርሞር በሚባል ኦዳ ስር የገዳ ሲስተምን ዘርግቶ አመታቱና ምናምን እያሳየን ነበር። እንደ እምነቱ ከሆነ ዋቃ ወይንም አምላክ የሚሉት ኡማ ወይንም ክሬተር ፈጣሪ ነው። ሁንዳ ቤካ ነው፣ ሁሉን አዋቂ ነው፣ ወይንም ኦምኒሰንት ነው። ሁንደ ቶላ ሁሉን ቻይ ወይንም ኦምኒ ቤነቨለንት ነው። ሁንዳ ደንዳአ ሁሉን ቻይ ወይንም ኦምኒፖተንት ነው ብዙ ያላውቅናቸውን ነገሮች ያሳየን ነው ብለው ያምኑ ነበር። የእምነቱ ስምም ዋቄፈና የሚባል ሲሆን ዋቃና አንፈና ከሚሉ የኦሮምኛ ቃሎች የመጣ ሲሆን ፈጣሪን መታዘዝ ለፈጣሪ መገዛት እንደማለት ነው። ይህንን እምነት የሚከተሉት ሰዎች ዋቄፈታ ይባላሉ። የዚህ እምነት ሪሊጂየስ ቡክ ደግሞ ዳንያ ይባላል። የእምነቱ ህግ ወንጀ ማብራሪያ ነው የሚባሉ ሲሆን ሴራና ኡመማ ከሚሉ ሁለት የኦሮምኛ ቃላቶች የመጣ ነው። ቴራ ማለት ህግ ማለት ሲሆን ኡመማ ማለት ተፈጣሪ ወይንም ተፈጥሮ ማለት ነው። አንድ ላይ የተፈጥሮ ህግ ይሆናል። የእምነቱ ኤቲካልና ሞራል ኮድ ደግሞ ሰፉ ይባላል። ለምሳሌ አንድ ነገር ሰፉ ነው ከተባለ መደረግ የለበትም መጥፎ ነው እንደማለት ነው። ግን የእምነቱ ተከታዮች በጣም የተለያዩ በዓላት ቢኖሩም ዋና ዋና የሚባሉት ሶስቱ በዓላት የኢሬቻ በዓል የሁልቆ በዓልና የቡታ በዓላት ናቸው። በዚህ ቪዲዮ ላይ በዋናነት ከቨር የማደርገው የኢሬቻን በዓል ስለሆነ ስለ ኢሬቻ በዓል የተወሰነ ነገር ልንገራችሁ። የኢሬቻ በዓል የምስጋና ቀን የምስጋና ቀን የኢሬቻ በዓል ይባላል። ኢሬቻ በዓመት ሁለቴ የሚከበር በዓል ነው። አንደኛው ኢሬቻ ኢሬቻ ቢራ ሲባል ሁለተኛው ደግሞ ኢሬቻ አርፋሳ ይባላል። ኢሬቻ ቢራ ማለት ስፕሪንግ ታንክስ ጊቪንግ ወይንም የጸደይ የምስጋና በዓል አሁን በመስከረም መጨረሻ በጥቅምት መጀመሪያ ላይ የሚከበር በዓል ነው። በአንጻሩ ኢሬቻ አርፋሳ ደግሞ ኦተም ታንክስ ጊቪንግ ወይንም በመኸር ወቅት የሚከበር የምስጋና በዓል ነው። እንደ ዋቄ ፈታ እምነት ከሆነ የፈጣሪ መንፈስ በክፍት ውሃ ላይ እንደዚሁም ደግሞ በተራራ አናት ላይ ስለሚገኝ የእምነቱ ተከታዮች ለፈጣሪያቸው ምስጋና ለማቅረብ ወደ እንደዚህ አይነት ቦታዎች ላይ እርጥብ ሳር ይዘው ይሄዳሉ። በተለይ ደግሞ በቢሾፍቱ ወይም በደብረ ዘይት የሚገኝ ሆራ ሐርሰዴ ወይንም የሐርሰዴ ሀይቅ በእምነቱ ትልቅ ቦታ ካላቸው ከተመረጡ ሀይቆች አንዱ ነው። የኢሬቻ በዓሉ ብዙ የእምነቱ ተከታዮች ወደ ስፍራው ያቀናሉ። ይህንን እምነትም አብዛኛው የኦሮሞ ህዝብ ይከተለው ነበረ። ነገር ግን በጊዜ ሂደት ከውጪ የመጡ የአብርሃም ሃይማኖቶች በኢትዮጵያ መስፋፋት ጀመሩ። አብዛኛው የኦሮሞ ህዝብም ወደ እስልምና ወደ ክርስትና እምነት እምነቱን መቀየር ጀመረ። ያም ሆኖ ግን ዛሬም ድረስ ብዙ ኦሮሞዎች ሃይማኖታቸውን የቀየሩ ቢሆንም ይህንን በዓል ወጥተው ያከብሩታል። ለአብዛኛው ኦሮሞ ህዝብ ይህ በዓል ሲምቦል ኦፍ አይደንቲቲ ወይም የማንነት ምልክት ሆኗል። የኦሮሞ ህዝብ ከብዙ ሺህ ዓመታት ጀምሮ ዛሬ ላይ ያሉ ሃይማኖቶችም ከመምጣታቸው በፊት ራሱን የቻለ ሃይማኖት ነበረው ማለት ብሎ የሚያምን እንደነበረ ማሳያ ነው። ከዚህ በተረፈ በየዓመቱ የኦሮሞ ህዝብ ተሰብስቦ አንድ ላይ ሲያከብረው ዩኒቲውን ወይንም አንድነቱን ያጠናክርበታል። ዛሬ ላይ ከሃይማኖትነት በዓሉ በበለጠ ባህላዊ ሴትነቱ ጎልቶ ይታያል። ለማንኛውም በአጭሩም ቢሆን ከኢሬቻ ጀርባ ያለው ሐሳብ ይህ ነው። አረ በጣም ነው የሚገርመው ለካ ኢሬቻ መጀመሪያ ሃይማኖት ነበረ ማለት ነው። ራሱን የቻለ ሃይማኖት ነበረ ማለት ሙስሊምም ክርስትናም ሲመጣ ነው ይህን ሁሉም ወደዛ ሃይማኖት እምነቱን ቀይሮ የተመለሰበት፣ ግን አሁን እንደ ባህል ለው እየተከበረ ያለው ነው አንዳንድ ሀሳቦች የሚይዙ የእሱ አረዳዶች ማለት ነው። ግን አሁን እየተከበረ ያሉ ከበዓል የዘለለ ይመስለኛልና ብዙ ጊዜ የሚቃወሙ ብዙ ነገሮች አሉና እሱ ነገሮች አሁን እኔ ባላወኩበት ነገር ባልተረዳሁት ነገር ያን ነገር ማንሳት አልፈልግም። ሞር ዲቴይል ሲገባኝ እና ስረዳቸው አነሳለሁና እስቲ የእምነቱን ማለት የኢሬቻ በዓልን የተሰጠውን አንዳንድ መግለጫ አለ ስለ እምነት ወይም ከሃይማኖት ያለውን ግንኙነትን ግንኙነት አለው፣ ወይም ራሱን የቻሉ ሃይማኖት ነው የሚለውን ነገሮችም እስኪ ቅንጭብጭብ ያለ ቪዲዮ አንድ ልጋብዛችሁ። ክርስቲያኑ፣ ሙስሊሙ በቂ ቦታ አለው፣ የራሱ ቦታ አለው። እናከብነት አለን። በነገራችን እዚህ ላይ የሚሰሙ ሰዎች እንትን ካሉ ፕሮቴስታንቶች ሲያደርጉ ባይና ይቻሉ ኦርቶዶክሶችም ማነሳንስ ነው የምሉት፣ የጣን እንትን ነው ማነሳንስ፣ የጣን እንትን የሚያደርጉበት እሱን እያጨሱ ሲያደርጉ አይቻለሁ። ሙስሊሞች መንዙማ ሲያሰሙ አላየሁ። ሰው ያደርጋሉ ብሎ ነገረኝ እንጂ እነሱ መንዙማ ዛ ሲያደርጉ አላየሁ። እና አንድ ላይ አጠቃለን ነው ያወጣ ነው እንጂ በአይኔ አላየሁም። አይደረግም ተደርጓል ማለት ችግረኛል። ለወደፊቱ አይደረግም ሃይማኖት ንክኪ ነፃ ነው ማለት ነው ኢሬቻ

ከጥንት ዋቄፈና የሚባል እምነት አለ ማለት ነው። ስለሆነ እሱን ነው የምናደርገው። ያንን ጥንታዊነቱን ባህላዊነቱን እንዳያዛባ፣ የሌሎች ሃይማኖቶች እምነቶች እዛ እንዳያካሄድ ብለው ነው መግለጫ ያወጣ ነው። መልካም። ምናልባት ሌሎቻችሁ ጋር እመጣለሁኝና አቶ ድሪቢም እያነሱት ነበረ የዋቄፈና ባጭ ሸና እኔ ጥንታዊ ሃይማኖት ነው ማለት ነው። ስለዚህ እንደው ከዋቄ ፈና ጋራ በተገናኘ እንደው ልናውቃቸው የሚገቡ ነገሮች ደግሞ አሉ። ምክንያቱም የዋቄ ፈና ነበረ ከተባለ ጥንታዊነቱ ላይ እንዴት ነበር የሚደረገው? ምን ምን ጉዳዮችስ መደረግ አለባቸው የሚለውን ደግሞ ሌሎቻቸው አሳብ አጋሩን። እሺ፣ አመሰግናለሁ። ቶለሳ ኪሼ ሴርዶ የመጫቱ ለማ የልማትና የመረዳጃ ህዝባዊ ማህበር ምክትል ፕሬዚዳንት ነኝ። በመጀመሪያ አሁን በተባለው ላይ ትንሽ አንድ ነገር ለማለት እሬቻ የሚባለው ሁለት ጊዜ ነው የሚኖረው በኦሮሞ ቅድም እንዳለው ማለት ነው አንደኛው ወደ ክረምት ከመግባታችን በፊት ለፈጣሪ አደራ የሚሰጡት አይነት ኢሬቻ ነው። እሱ ተራራ ላይ ነው የሚደረገው። ክረምቱን በሰላም አሳልፈን የምንዘራውን አብቅልልን፣ ከውሃ ሙላት፣ ከውሽንፍር፣ ከበረዶ አድነን ብሎ አደራ የሚሰጡት ያኛው አሁን በአሁኑ ሰዓት የሚደረገው ደግሞ የመልካ ወይም ወንዝ ዳር የሚደረገው ወዝዳር የሚከበር ወይ በቅጠል ማለት በአበባና በአዲ አበባ በሳር የሚከበረው በዓል ማለት ነው። ቅድም ያልኳቸው ቢሾፍቱ ል በጣም አስቸጋሪ ከሆነው ከጭቃው ሁሉ አልፎ የዘሩት በቅሎለት ማንኛውንም ነገር በሰላም በማለፋቸው ለፈጣሪ ምዝጋና ግን በዚህ አጋጣሚ የትኛውን ፈጣሪ ነው የምናመሰግነው ነው የሚለው ጥያቄ መሆን አለበት። ያለፈውን በጣም አስቸጋሪ ዝናብ፣ ክረምት ከባድ የሆኑ ፈተናዎችን አልፎ በሰላም ወደ ብርሃን በመውጣታቸው እንኳን ወደ ብራ በሰላም አሸጋገርከን ለማለት የሚደረግ የምዝጋና ማድረሻ ስነ ስርዓት ነው ሬቻ ማለት። ይሄ ኢሬቻ እንግዲህ ሰዎች በተለይ ኦሮሞ ህብረተሰብ ኦሮሞ ህብረተሰብ ብቻ ሳይሆን ኦሮሞን የሚደግፉ ኦሮሞን የሚወዱ ብዙዎች ይካፈሉበታል። እንኳንስ ከሀገር ውስጥ ከውጭም ይሳተፉበታል። ይህም ምስጋና ለማድረስ ኦሮሞ ምስጋና በሚያደርስበት ጊዜ ከኬንያ ሁሉ ባለፈው መጥተዋል። ከዚህ ከብሔር ብሔረሰቦችም ራሱ በዚህ ሀገር ውስጥ ከደቡብ እንደነ አላባ እንደነ ስልጤ እንደነ ካምባታ እንደነ አዲያ ሁሉ የተካፈሉበት ሁኔታ ነው ያለው። ምንድን ነው ይሄ ምስጋና በሚያደርሱበት ጊዜ ሁሉም ሰው በጋራ ሃይማኖትን መሰረት አድርጎ ሳይሆን ነገርየው ምንድን ነው እሬቻም ብቻ አይደለም። እዛ ላይ የኦሮሞ ህዝብ የየክፍለ ሀገሩን ያለባበስ ያዘፋፈን እንትን ሁሉ ምስጋናውን ካደረሱ በኋላ እዛ አካባቢ ነው የሚተያዩት እና ያንን ልምድ የሚለዋወጡት የባህል አንድነትን ይፈጥራል ማለት ነው። አሁን ወደ ምዕራብ አካባቢ የሚለበሰው እና እዚህ መሀል ላይ የሚለበሰው የባህል አለባበስ የሚይዙት ኢሬቻ ቦታ ላይ የሚይዙት የከበሩ እንትኖች አሉ፣ ባህል እቃዎች አሉ፣ ሴቶች የሚይዙት እንደነ ሲቄ እንደነ ጫጩ የሚባሉ አሉ ይሄ ሁሉ የሚለዋወጥበትና የሚያሳዩበት ነው። የባህል ለውጥ የሚደረግበት አንድ የመሆን በዓል ነው ማለት ነው። እንደማንኛውም ሃይማኖት የራሱን ሃይማኖት በደንቡና ቀደም ሲል ከአባቶች ሲወርድ ሲወረድ በነበረው ሁኔታ ባለው እዛ ሄዶ ማምለክም ይችላሉ። ግን የዋቄፋና ማምለኪያ ቦታ ብቻ አይደለም ያኛው ዋቄፋታ ኦኬ። ግን የራሱን የስዋቂ ፈና የሚባል አንድ ሃይማኖት አለ። ያኔ ከጥንት ጀምሮ የመጣ ሃይማኖት ነው እና ቅድም እንደተነጋገርነው ተራራ ላይና ተራራ ጫፍ ላይና ውሃ ዳር ላይ የሚከበር ባህል ነው እና ለፈጣሪ ምስጋና የምናቀርብበት ቦታ ነው። ብዙውን ጊዜ ቅድም እንደተነገረው ፈጣሪ ወይም ተራራው ላይ ላይ ወይም ውሃው ዳር ላይ ይሰፍራል ተብሎ ስለሚታሰብ እዛ ስፍራ ላይ ነው የሚከበረው ማለት ነው። እስቲ ስለ ዋቂፈና የተደረገ አንድ ቪዲዮ አለና እሱን ልጋብዛችሁና ከዛ መዝጊያ አንዳንድ ነገሮችን አውጥተን እንዘጋውናል። እስቲ ስለ ዋቂፈና ወይም ይሄ ቅድም ያልኳችሁ ተራራ ዳር ላይና ተራራ አናት ላይ እና ውሃ ዳር ላይ የሚከበረው ስለ እሱ አንድ ምልከታ አይተን እንመለስ። ዛሬ ደግሞ ስለ ዋቂፈና እምነት እስኪ በጥቂቱ እንመልከት። ዋቂፈና የሚለው መጠሪያ ስያሜ መነሻ የሚሆነው ዋቃ የሚለው ነው። ዋቃ ማለት ፈጣሪ ወይም ደግሞ አምላክ ማለት ነው። ዋቂፍና ማለት ደግሞ በፈጣሪ ማመን ወይም ደግሞ ፈጣሪ ማምለክ ማለት ነው። ይህንን ከተመለከትን ዋቃ ማለት ደግሞ ማለት ምንድነው? ዋቃ ማለት እንደ አማኞቹ አገላለጽ በሰማይ የሚኖር ዓለምንና መላውን የፈጠረ ተፎካካሪ፣ ተገዳዳሪ ሌለው ብቸኛው የዓለም ገዢ ወይም ደግሞ ሱፕሪም እንደ ክርስትናው፣ እስልምናና ይሁዲ ሁሉ የዋቄፈና እምነትን በአንድ አምላክ የማመን ወይም ደግሞ የሞኖቶይዝም ስርዓት ነው። ዋቄፈታዎች ፈጣሪ መንፈስ ነው ብሎ ስለሚያስቡ ዋቃን ለማምለክ ሐውልት ሆነ ምን አይጠቀሙም። አይጠቀሙ ፈጣሪያቸውን ሲገልጹ ደግሞ ፈጣሪ ጥቁር ነው ብሎ ሲገልጹ፣ ግን ፈጣሪ አካላዊ ገጹ ይህንን ይመስላል ለማለት ሳይሆን ፈጣሪ የማይታይ ለመሆኑ ወይም ደግሞ አይመረመሪነቱን ለመግለጽ ያህል ፈጣሪ ጥቁር ነው ብለው ይገልጻሉ። በመሰረቱ በዋቂ ፈና እምነት ውስጥ ፈጣሪ መንፈስ ስለሆነ አካላዊ ገጹ ይህንን ይመስላል ያንን ይመስላል ተብሎ አይታወቅም። እንደ ዋቂ ፈና እምነት አስተምህሮ ፈጣሪን የሚፎካከር ወይም ደግሞ የሰው ልጆችን የሚያስት ክፉ መንፈስ ወይም ደግሞ ሰይጣን አለ ብለው አያምኑ። በሰማይ የሚኖርም ቅዱሱ መንፈስ እግዚአብሔር ብቻ ነው ብሎ ስለሚያስቡ በመላእክት መኖርም አያስቡ። በነገራችሁ ላይ እንደ ዋቂ ፈታ እምነት ሁሉ የአይሁድ ወገን የሆኑት ሰዱቃውያንም በመላእክትና በሰይጣን መኖር አያምኑ። ስለዚህ በተጨማሪ ደግሞ ይህንን ያል ማለት ነገር በዋቂ ፈታ እምነት ውስጥ አይታወቅም። በዋቂ ፈና እምነት ውስጥ ምርቃት፣ ምስጋናና ጸሎት ትልቁን ስፍራ የሚይዝ ነው። ዋቄፈታዎች ደግሞ ባጸሎት ወይም የበቀል ክብረ በዓላቶች አሏቸው ኢሬቻ ቱሉ እና ኢሬቻ መልካ የሚባል ይባል። ኢሬቻ ቱሉ ማለት ክረምቱ ሊገባ ሲል ወደ ተራራ ላይ ይወጡና መጠነኛውን ዝናብ ፈጣሪው ይላክልን፣ ክረምቱን ዝናቡን አታጉድልብን ብለው ጸሎት ያደርጋሉ። ክረምቱ ካለፈ በኋላ ደግሞ ክረምቱ አላጠፋንም ድቅድቁ የክረምቱ ጨለማ አላበላሸንም ብለው ክረምት ላይ ለጸለዩ ጸሎት መስከረም ላይ ምስጋናቸውን ያቀርባሉ። ይሄም ሬቻ መልካ ተብሎ ይታወቃል። የዋቄ ፈና እምነት ወይም ደግሞ ዋቀዮ በሆርን ኦፍ አፍሪካ አካባቢ ባሉ እንደነ አፋር፣ ሶማሌ፣ ሲዳማ እንደዚሁም የኩሽ የዘር ሀረግ ባላቸው ዘንድ ቀደምት ከክርስትናና ከእስልምና እምነት በፊት የሚታወቅ ሀገር በቀል እምነት ነው። ነገር ግን እስከዛሬ ድረስ በኦሮሞ ማህበረሰብ ዘንድ ተጠብቆ የቆየ እምነት ነው። ስለ ዋቄፈና እምነት እናንተ ደግሞ የምታውቁትን በኮሜንት ሴክሽን አሳውቁኝ፣ እያርሙኝ ማለት ነው እና ብዙ ያላወቅናቸው ምልከታዎች ዋቄፈና፣ ስለ ኢሬቻ፣ ስለተለያዩ በዓላቶች ብዙም ሳናቅም የተረዳናቸውን ነገር በትንሹ በዚህ ቪዲዮ እንረዳለን ብዬ አስባለሁ። ምክንያቱም ብዙ ነገሮችንም በማወቅና በሆነ ነገር ላይ ስናዋዛቸው የተለያዩ ነገሮችን ምልከታ የምናገኛቸው ይሆናል። እኔ እንደ መጀመሪያ ስራ የለውና ይህን የኢሬቻ በዓል ስሰራ እንዲነት ፕሮግራሞችን በተለይ የሮሞ በዓል ላይ ብዙም ሰርቼ አላውቅም። ደቡብ ማህበረሰብ ላይ ነው ብዙ ቪዲዮዎችን እየሰራ ያሉትና እስቲ ከዚህ በኋላ የሚከበረው የኢሬቻንም በዓልንም እንዴት ተከበረ የሚሉ ፕሮግራሞችን ለእናንተ ማሰናዳችሁንን ፕሮግራማችን ሌላ ፕሮግራም ካልተዛባብን እዛው ስፍራ ላይ ተገኝተ እናንተ ቆንጆ ቪዲዮችን እንሰራለን ብያስባሉ። ውድ ቤተሰቦቻችን እስካሁን ስለተከታተላችሁ ጅጋር ግን እናመሰግናለን። ሁሌም እንደምንለው ኢትዮጵያን ፈጣሪ ይጠብቀልን። እናመሰግናል።